ጳውሎስ ለኤፌሶን ሰዎች ምን ጸልዮአል? ጳውሎስ ለኤፌሶን ሰዎች ያቀረበው ጸሎት ጥልቅ መንፈሳዊ እና በፍቅር የተሞላ ነው። በኤፌሶን 1 ከሩብ እስከ 23 ላይ፣ ለእምነታቸው አመስግኗል እናም እግዚአብሔር የጥበብንና የመገለጥን መንፈስ እንዲሰጣቸው ይማጸናል። የእግዚአብሔርን ጥሪ ተስፋ ለማወቅ ልባቸው እንዲበራ ይጸልያል። ጳውሎስ በክርስቶስ ያለውን የርስታቸውን ሀብት በእውነት እንዲገነዘቡ ይፈልጋል። በኋላ፣ በኤፌሶን 3 ከ14 እስከ 21፣ ጳውሎስ እንደገና በትልቁ ይጸልያል። ምእመናን በውስጥ ማንነታቸው በመንፈስ በኃይል እንዲበረቱ በመጠየቅ በአብ ፊት ይንበረከካል። ጸሎቱ የሚያተኩረው ክርስቶስ በልባቸው በእምነት እንዲኖር ነው። በፍቅር ስር እንዲሰደዱና እንዲመሰርቱ ይፈልጋል። ጳውሎስ የኤፌሶን ሰዎች የክርስቶስን ፍቅር ሙሉ መጠን ለመረዳት ጥንካሬ እንዲኖራቸው ጸልየዋል። ይህን ማለቂያ የሌለው ፍቅር ለመግለጽ እንደ ወርድ፣ ርዝመት፣ ቁመት እና ጥልቀት ያሉ ቃላትን ይጠቀማል። ከሰው እውቀት በላይ የሆነውን የክርስቶስን ፍቅር እንዲያውቁ ይናፍቃቸዋል። በዚህም በእግዚአብሔር ሙላት ይሞላሉ። በመጨረሻም ጳውሎስ ወሰን የሌለውን የአምላክን ኃይል በማወደስ ጸሎቱን ዘጋው። እግዚአብሔር ከሚለምኑት ወይም ከሚያስቡት ሁሉ በላይ ማድረግ እንደሚችል ያሳስባቸዋል። ይህ ኃይል በአማኞች ውስጥ ቀድሞውኑ እየሰራ ነው። ጳውሎስ የሚያበቃው በክርስቶስ ኢየሱስ ከዘላለም እስከ ዘላለም ለእግዚአብሔር ክብርን ሁሉ በመስጠት ነው።